ደግሞ ተዋዱዕ ሊኖረን ይችላል። የቀልብ ጉዳይ ነው ማለት ነው። ከምንለብሰው አይነት ጋር አይገናኝም። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሓዲስ ላይ ምን ብለዋል? አላሁ ስብሓነሁ ወተዓላ የእሱን ጸጋ ፋናውን በባሪያው ላይ ማየት ይወዳል ብለዋል። አላህ የሰጠው ሰው በሰጠው ልክ ጥሩ ነገር ማድረጉ ያ ፋና በሱ ላይ መታየቱ የሚወደድ ነው ማለት እቺ ኪብር ግን

እነዚህን በጎቹን እና ፍየሎቹን ለመከላከል ይጋፈጣል። እነሱ ሸጃ ጀግንነትም ያገኛል። አራተኛው ረሕማ እዝነት ያገኛል። ስትታመምበት በጣም ለማዳ ናቸው አይደለም። በድምፅ ለይተው እረኞቻቸውን ወደ እነሱ ይሄዳሉ እየጮሁ አይደለም። ሲያማቸው ሲሰበሩ በጣም አዝነው ነው የሚንከባከቧቸው። እረኞቹ ልክ በጣም መላመድ ውስጥ ስለሚገቡ ማለት ነው። ያ ረህማ ለሰው ልጅማ እንዴት ይሆናል? ለእንስሳ እንደዛ ያዘነ ለሰው ልጅማ በጣም እዝነት ይኖረዋል ማለት ነው። አንድ ሰው ነቢዩ ሰለላሁ ዓለይሂ ወሰለም እንስሶችን እጅግ በጣም ከማዘናቸው ሁለት ነገሮች ይነግራቸዋሉ። አንደኛ